ሃሌሉያ ክብር ለጌታ ለኢየሱስ። ይህን ቅዱሳን ሰላምና ጸጋ ለእናንተ ለንገሮቻችሁ ይብዛ። ክብር ለወደደን ክብር ለመረጠን ክብር ለሾምን ለናዝሬቱ ለኢየሱስ ክርስቶስ ብቻውን ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ኢየሱስ ክርስቶስ ዛሬም ነገም ለዘላለም ጌታ ነው። ሃሌሉያ ስለነበረው ስለ አምልኮ ጊዜ እግዚአብሔር ስም ለዘላለም የተባረከ ይሁን። ስለዚህ ኢትዮጵያም፣ ከኢትዮጵያም ውጭ ያላችሁ ቶች ወንድሞች፣ ሰላማችሁ ለእናንተ ለነገሮቻችሁ ይብዛ ማለት ትወታል። እኔ ወንድማችሁ ፕሮፊት ማርቆሰኝ ዛሬ እንግዲህ ወደ እናንተ አንድ አስደሳች ዜና እ መጥቻለሁ እሱ ምንድን ነው ካላችሁ፣ እንግዲህ ዩቲብ ሁሉም ሰው ይህን መልእክት ለብዙ ሰዎች እንዲደርስ ለብዙ ሰዎች ይህ መልእክት እንዲደርስ የእግዚአብሔርን መንግስት የእግዚአብሔርን ወንጌል ለብዙ ትውልድ እንዲደርስ እናንተ ሳይብስክራይብ በማድረግ ሼር በማድረግ እንደገና ደግሞ ፎሎ በማድረግ እንድተባበረው በጌታ ፍቅር ጠይቃቸዋለሁ። በመቀጠል ደግሞ የእግዚአብሔርን ሀሳብ ዛሬ አብረን የምንከፋፈለው የተወደደውን የእግዚአብሔርን ቃል አብረን እንከፋፈላለን። ለእግዚአብሔር ቃል እንጸልይ። በጌታ በኢየሱስ ክርስቶስም በሰማይና በምድር ሙሉ ስልጣን ያለህ ሁሉን የምትገዛ ሁሉን የምትችል አንተን የሚመስል የሌለ የሚያክል የሌለ፣ በጌታ በኢየሱስ ስም ይህንን ቃል ለእኔም ለዚህ ህዝብም ባርክልኝ። በኢየሱስ ስም በአንጻራችን ሰማይ ይከፈት፣ የቃል ደጆች ዛሬ ይገለጡ። በኢየሱስ ስም አንድ ያዘነ ሰው ካለ በኢየሱስ ስም በዚህ ቃል ይጽናና። አንድ ያለቀሰ ሰው ካለ በዚህ ቃል ዛሬ ይሳቅ። በጌታ በኢየሱስ ስም ጸልያለው። ከሚመጣው ከእግዚአብሔር ቃል ኃይል የተነሳ ቀንበር ሁሉ ይሰበር፣ ጨለማ ይገፈፍ፣ አዋጅ ይሻል። ይህን ድምፅ ለሚሰማ የሚታመም ሰው ዛሬ በኢየሱስም ነፃ እንዲወጣ ጸልያለሁ። የተጨነቀ ሰው በኢየሱስም ከጭንቀት እንድለቀቅ ጸልያለሁ። ያለው የአባቶች አምላክ ቅዱስ ሉል እግዚአብሔሮች በጌታዬ በኢየሱስ ክርስቶስም ይህንን ፌጅ እያዩ እየተቀበሉ አሜን እያሉ በኮሜንት ላይ አሜን ብሎ እየገለጹ በኢየሱስም ተቀብያለሁ ሆኖልኛል ብሎ ይህን ድምፅን ለሚሰሙ ቤት ሁኔታ ውስጥ ያሉት ቢሆን በጌታ አለ ኢየሱስም ከዚህ ደቂቃ ጀምሮ አንድ የሚያስደንቅ ነገር በህይወታቸው እንዲሆን በዚህ ወር፣ በዚህ ሳምንት፣ በዚህ አስራ አምስት በጌታ ለኢየሱስ ስም አይቶ የማያውቁ ነገር በህይወታቸው ላይ እንዲሆን ጸልያለሁ። ይህን ድምፅ እየሰሙ አሜን ሲሉ በህይወታቸው ላይ አሜን የሚባል ነገር እንዲሆን ጸልያለሁ። በኢየሱስም ቃልን ባርክልኝ። ሰማይ በአንጻራችን ይከፈት። የቃሊ ተቃዋሚ በኢየሱስም ካለበት ከፍታ ይውደቅ። ስለ ሰማይ ተመስገን። በኢየሱስም አሜን አሜን። ክብር ለጌታ ለኢየሱስ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። መጽሐፍ ቅዱስ ያዛችሁት ክኒ ጋር ዘዳግም ምዕራፍ 28፣ የእግዚአብሔርን ቃል አብረን እንከፋፈላል። ዘዳግም መጽሐፍ ዘዳግም ምዕራፍ 28 ከቁጥር ሰባት ያለውን አነባለሁ እንደዚህ ይላል። ከቁጥር ሰባት ያለውን አነባለሁ። እግዚአብሔር በላይ የቆሙትን ጠላቶችን በፊቱ የተመቱ ያደርጋል። በአንድ መንገድ ይመጡባል በሰባት መንገድ ከፊት ይሸሻሉ። እግዚአብሔር በረከቱን ባንቴ ላይ፣ በጎተራው ላይ፣ በእጅ ሥራ ሁሉ እንዲወርድ ያዛል። አምላክ እግዚአብሔር በሚሰጥ ምድር ይባርካል። የአምላክን የእግዚአብሔርን ትእዛዝ ብትጠብቅ፣ በመንገድ ብትሄድ እግዚአብሔር እንደማልለ ለእርሱ የተቀደሰ ሕዝብ አድርጎ ያቆማል። የምድር አሕዛብ ሁሉ የእግዚአብሔር ስም ባንቴ ላይ እንደተጠሩ አይቶ ይፈሩማል፣ ያፍራሉ እግዚአብሔር እሱን ይሰጥ ዘንድ ለአባቶቻቸው በማሉላቸው ምድር ላይ በሆድ ፍሬ በከፍት ፍሬ በእርሻውን ፍሬ እግዚአብሔር በጎነት በላይ ላይ ያበዛል። እግዚአብሔር ለምድር በውራት ዝናብ ይሰጥ ዘንድ የእጅን ሥራ ሁሉ ይባርክ ዘንድ መልካሙን መስገብን ሰማያት ይከፍታል። ለብዙ አሕዛብ ታበድራለህ፣ አንተ ግን ከማንም አትበደርም። ዛሬም ያዘዘው የአምላክን የእግዚአብሔርን ትይዛ ሰምተህ ብትጠብቅ ብታደርግ ዛሬም አዘዙ ከእነዚህ ቃሎች ወደ ቀኝ ወደ ግራ ፈቀቅ ባትል፣ ታመልካቸው ዘንድ ሌላ አማልክት ባትከተል፣ እግዚአብሔር ራስ ያደርጋል እንጂ ጅራት አያደርግም። ሁል ጊዜ የበላይ ነው እንጂ የበታች አትሆንም። እንደዚህ በሚል ሀሳብ አገለግላለሁ። በዚህ ዓመት ሰርታችሁ አገልግላችሁ ጸልያችሁ ያላችሁ ይህ የምልክት ሀሳብ ነው። ስሙ የበላይ ነው እንጂ የበታች አትሆኑ በጌታ በኢየሱስ ስም አገልጋዮች፣ ሰበር ዜና ላይ ታገለግላለ የበላይ ነ። ዘማሪዎች ትዘምራላችሁ በኢየሱስ ስም የበላይ ናችሁ እንጂ የበታች አትሆኑ። በጌታ በኢየሱስም እኔ እንዲህ ብዬ እነግራለሁ። በዚህ ፌጅ ውስጥ ላይ እየሰማችሁ አላችሁ እህቶች፣ ወንድሞች በጌታ በኢየሱስም ከዚህ ቀን ጀምሩ የአባቶች አምላክ ቅዱስ ሉል እግዚአብሔር በዚህ ቦታ ላይ ኪዳኔ እንደገባ በጌታ በኢየሱስ ስም አንተ ከዚህ በኋላ በዚህ ዓመት በዚህ በዚህ ቀን ከዚህ ሳምንት በጌታ በኢየሱስ ስም የበላይ የሚያደርግ የእግዚአብሔር መንፈስ ያገኛል። የበላይ የሚያደርግ የእግዚአብሔር ጸጋ ያገኛል። የበላይ የሚያደርግ የእግዚአብሔር ረፍት ያገኛል። በንቴ ላይ ይሆናል። በአንቺ ላይ ይሆናል። በእናንተ ላይ ይሆናል። አንድ ሰው ካለህ በኢየሱስ ስምና ስልጣን ይሄ የኔ ነው ብላችሁ የምትቀበሉት በጌታ በኢየሱስም ከዚህ ቀን ጀምሮ የበላይ ትሆናለህ። ስለዚህ እግዚአብሔር አምላክ ለእስራኤል ሕዝብ እንደዚህ ብሎ ተናገራቸው። በጣም እስራኤል ሕዝብ በብዙ ሁኔታ ውስጥ ስለነበሩ ባለው ነገሮቹ ላይ ቻሌንጅ ስለነበረባቸው እስራኤል ሕዝብ በእግዚአብሔር ላይ ሲያጉረመርም እግዚአብሔር መጣና እንደስ ያለ እንዲህም ይሆናል፣ የአምላካችን የእግዚአብሔርን ቃል ብትሰሙ፣ ዛሬ ያዘዝኳችን ትእዛዜን ብትጠብቁ ብታደርጉት፣ ልና ታመልካቸው ዘንድ ሌላ አማልክት ባትከተሉ፣ ልና እግዚአብሔር አምላክ የበላይ ያደርጋል እንጂ የበታች አትሆንም ። እኔ አንድ ሰው እነግርሃለሁ በዚህ ወር በዚህ ሳምንት እናገራለሁ። አምናቸው የምትቀበሉ እህቶች ወንድሞች፣ አንድ ሰባር ዜራ አንተ በኢየሱስም የበላይ ነ አንቺ በኢየሱስም የበላይ ነ አያለው። ብዙ ሰዎች ጉዳይ ከጠላት በላይ ሆኖ ሲበርህ ከሁኔታ በላይ ሆኖ ሲንቀሳቀስ ማታር ራዲጋቦ ሴፕሮቲ ላፌናንታ በኢየሱስምና ስልጣን ለእግዚአብሔር መልእክተኛ እነግርሃለሁ በዚህ ዓመት እርግጠኛ ሆኛ ይነግራለሁ። ትጸልያለሽ የበታች አትሆንም። ትዘምራለህ የበታች አትሆንም። ታገለግላለህ የበታች አትሆንም። ከዚህ በኋላ የበታች ያደረገው መንፈስ ሁሉ እግዚአብሔር ይበትናል። በአንድ መንገድ የተሰበሰበው በሰባት መንገድ፣ በአንድ መንገድ የተከማቹት እግዚአብሔር በሰባት መንገድ ይበትናል። ይህ መልእክት ለእኔ ይሁን ስትል ይሁንላችሁ፣ ይሁን ስትል ይሁንባችሁ። ስለዚህ እግዚአብሔር አምላክ መጣና እንደዚህ ያለ ቃልን ብትሰሙ፣ ብትታዘዙ፣ እግዚአብሔር በሚላችሁ ምድር ብትቀመጡ፣ የእግዚአብሔርን ሀሳብ ብን ብታስተናግዱ እሱ የሚለው ነገር ብታደርጉ፣ በዘመናችሁ አለ እናንተ አለ ድሀ ሳትሆን ባለ ጠጎች ናችሁ። ተራ ሳይሆን ተራኞች ናችሁ። በጌታ በኢየሱስም አያለው በዚህ ሰዓት ላይ አምኖ ለሚቀበሉ ሰዎች ላይ እግዚአብሔር መልእክተኛ እተነብያለሁ። በዚህ ዓመት በጌታ በኢየሱስምና ስልጣን በአንተ ጉዳይ ላይ በአንቺ ጉዳይ ላይ በእናንተ ጉዳይ ላይ በጌታ በኢየሱስም። ይህንን አሜን ብላችሁ ለምትቀብሉ ለሁሉ በጌታ በኢየሱስም ከቀደሙትን የሚያስቀድም የእግዚአብሔር በረከት ያገኙ። ከቀደመው የሚያስቀድም የእግዚአብሔር ስኬት ያገኝ። ሄሎ አንተ የበላይ ነህ። አንቺ የበላይ ነሽ። እግዚአብሔር በቃሉ ታማኝ ነው። የማይቀየር የማይሸጥው፣ የማይሸወጥ አምላክ ነው የተናገረው በጌታ በኢየሱስም ትታዘዝ ያለሽ የበላይ ትኖር ያለሽ ትታዘዛለህ፣ የበላይ ትሆናለ እግዚአብሔርን ከልብ ታመልካለ ፕሪያማ ትሆናለ አገልግለ በልጠ ትገኛል። ዘምረሽ በልጠሽ ትገኛለሽ። ሰብከ በልጠ ትገኛል። አያለ ማታራ ዲካቦ ሴፕሬቲ ላፌንታ በዚህ ዓመት የበላይ የሚያደርግ ቅባት በላይ ላይ ይሁን። የበላይ የሚያደርግ የእግዚአብሔር ኃይል ባንቺ ላይ ይሁን። የበላይ የሚያደርግ የእግዚአብሔር ሞገስ የበላይ ላይ ይሁን። የበላይሽ ላይ ይሁንብሽ። ማሎቪካ ባንታር ዲፓኖስ ጠላትን የሚያስረግጥ በጠላት አናት ላይ የሚ የሚያስቆ የእግዚአብሔር ጸጋ በላላችሁ ላይ ይሁን። የእግዚአብሔር ሞገስ በላላችሁ ላይ ይሁን። የእግዚአብሔር ክብር በላያችሁ ላይ ይሁን። ስለዚህ እግዚአብሔር መጣና እንደዚህ አለው። እግዚአብሔር በላይ የቆሙ ጠላቶችን በፊቱ የተመቱ ያደርጋል፣ አያለው። ከብዙ ሰዎች ፊት ላይ እግዚአብሔር ጀግና ነው ብሎ የቆመው ጠላትን ሲበትን ዋና ነይ ብሎ የተቀመጠው ሲበተን፣ በነገሪሽ ላይ የተቀመጠው በጉዳይ ላይ የተቀመጠው በእቅድ ላይ የተቀመጠው በአጀንዳ ላይ የተቀመጠው በዚህ ዓመት አይቀጥልም፣ ይበተናል። ማታረባ ሴካምበ በዚህ ዓመት የሚበተን ጉዳይ አለ። በአንቺ ነገር ላይ በአንተ ጉዳይ ላይ በቅባቲ ላይ በበረከቲ ላይ በሲቴቲ ላይ ጠላት አከማችቶ ያስቀመጠው የነዛ ሳልፈሉ ይበተናል። ማልቬኒኮባ ራዲካባስ የሆነ ሰው ጉዳይ ላይ በኢየሱስም የተሰበሰቡ ሲበተና አያለሁ። የተሰበሰቡት እንዲህ አቅፎ የያዙት ሲበተኑ አያለሁ። በዚህ ዓመት እርግጠኛ ሆኜ እነግራለሁ። በአንተ ጉዳይ ላይ በአንቺ ነገር ላይ የተሰበሰቡ ሁሉ እግዚአብሔር ይበትናል። አንተ አንቺ

እግዚአብሔር በላይ የቆሙ ጠላቶችን በፊቱ የተመቱ ያደርጋል። በአንድ መንገድ ይመጡባል፣ ነገር ግን ከፊት በሰባት መንገድ ምን ይሆናል? ይሽሻሉ። አያችሁ፣ እግዚአብሔር አምላክ አንተን የበላይ ሲያደርግልህ በአንተ ላይ የተሰለፈው ይበተናል። እግዚአብሔር አንቺን የበላይ ሲያደርግልህ በአንቺ ላይ በእናንተ ጉዳይ ላይ የተከማችሁት ሁሉ በተሰበሰቡበት መንገድ ይበተናሉ በተከማችሁበት ሚራፍ እግዚአብሔር ይበትናችኋል አያችሁ ከዚያን በኋላ እንደዚህ አለው እግዚአብሔር በረከቱ በአንተ ላይ በጎተራው ላይ በእጅ ስራ ሁሉ እንዲወርድ ያዛል እጆቻችሁ በኢየሱስም እንዲህ ብዬ እተነብያለሁ በዚህ ዓመት በቀራው ወራቶች እንደ እግዚአብሔር መልእክተኛ በእናንተ ላይ የእግዚአብሔር በረከት አውጃለሁ። የእግዚአብሔር ስኬት አውጃለሁ። የእግዚአብሔር በረከት አውጃለሁ። የጽርቅ በረከት አውጃለሁ። የሰላም በረከት አውጃለሁ። የደስታ በረከት አውጃለሁ። በጌታ በኢየሱስም፣ በእጆቻችሁ ስራ ላይ የእግዚአብሔር በረከት፣ በኢየሱስም፣ የምትነግዱ ነጋዴዎች በንግዳችሁ ላይ የእግዚአብሔር በረከት፣ የሚጸልዩ አገልጋዮች በሚታገለግሉ በአገልግሎታችሁ ላይ የእግዚአብሔር በረከት፣ ባለ ጠጋ የሚያደርግ በረከት፣ ከፍ የሚያደርግ በረከት ሰላምን የሚሰጥ በረከት ስኬትን የሚሰጥ በረከት በጌታ በኢየሱስም ይሁንባችሁ። በጌታ በኢየሱስም ይሁንልህ፣ ይሁንላችሁ እንድወርድ ያዛ ከዛንስ በጎተራው ላይ በእጅ ሥራ ሁሉ እንዲወርድ ያዛል። ከዛንስ አምላክህ እግዚአብሔር በሚሰጥህ ምድር ምን ያደርጋል? ይባርካል። ውሰድ። በጌታ በኢየሱስ በዚህ ዓመት ተቆጥሮ ማያልቅ በረከት በላይ ላይ ይሁን። ተዝቆ የማያልቅ በረከት ባንቺ ላይ ይሁን። ብዙ ሰዎች እጅን በአፍጭኖ የሚገረም በረከት በላይ ላይ ይሁን። በመንገዴ ላይ ይሁን። በጌታ በኢየሱስ በዚህ በረከት ውስጥ ግባ። በዚህ ስኬት ውስጥ ገባ። በዚህ ደስታ ውስጥ ገባ። በዚህ ምርኮ ውስጥ ገባ። በኢየሱስም ተቆጥሮ የማያልቀው ተዝቆ የማያልቀው ያ የእግዚአብሔር በረከት ያ የእግዚአብሔር ስኬት ያ የእግዚአብሔር ሕልውና የተሞላበት እርካታ የሚሰጥበት ረፍትም ኑሮ የምትኖርበት የእግዚአብሔር በረከት ውስጥ መግባት ይሁን። የእግዚአብሔር ስኬት ውስጥ ወንድሜ መግባት ይሁን። እህቴ መግባት ይሁንልሽ። እግዚአብሔር እንደማለል ነው፣ ለእርሱ የተቀደሰው ህዝብ አድርጎ ያቆማል። የምድርም አዛብ ሁሉ የእግዚአብሔር ስም በአንተ ላይ እንደተጠራ አይቶ ምን ይሆናሉ? ይፈራሉ። ውሰድ፣ በጌታ በኢየሱስ ክርስቶስ። በዚህ ዓመት አንተ ላይ የተጠራው ክርስቶስን አይቶ አጋንንቶች መፍራት ይጀምሩ። በአንተ ላይ የተጠራው የክርስቶስን ስም በኢየሱስም አይቶ አዛቦች መንቀጥቀጥ ይጀምሩ። በአንቴ ላይ እግዚአብሔር ጎልቶ ይታይ። በአንቺ ላይ እግዚአብሔር ጎልቶ ይታይ። በእናንቴ ላይ እግዚአብሔር ጎልቶ ይታይ። በነገሮቻችሁ ላይ እግዚአብሔር ጎልቶ ይታይ። ውሰዱ በጌታ በኢየሱስም በዚህ ዓመት በእናንተ ጉዳይ ላይ እግዚአብሔር ጎልቶ ይታያል። አንድ ሰው ካለ በኢየሱስም እኔ የበላይ ነው በል ውስጥ ከዚህ በኋላ የበታች አይደለሁም። ከዚህ በኋላ ክርስቶስን ይዤ የበታች አይደለሁ። ከፍ እያልኩ እሄዳለሁ፣ እየጨመርኩ እሄዳለሁ፣ እየሰፓው እሄዳለሁ። ከፍ በቃ ማሎፌን አርዳሊፎኖስ ስለዚህ ወገኖች አንድ ነገር ልንገራችሁ፣ እግዚአብሔር ከእናንተ ጋር ስላለ እየጨመራችሁ ትሄዳላችሁ። እናንተ በዚህ ዓመት የበላይ ናችሁ እንጂ የበታች አይደላችሁ። ጠላት ይስማ፣ ሁኔታ ይስማ። አንቺ የበላይ ነሽ፣ አንተ የበላይ ነ እናንተ የበላይ ናችሁ። አያለው እኔ በብዙ ሰዎች ህይወት ላይ አራት ዓመት አስር ዓመት አርባ ዓመት የቆየ ምርኮ እግዚአብሔር ሲመልስላችሁ ቬላ በየሱ በኢየሱስምና ስልጣን የሄደባችሁ ምርኮ ያመለጠባችሁ ምርኮ ዛሬ ማታ በኢየሱስ በህይወታችሁ ላይ ሁን። ይህን ፌጅ አሜን ሲትሉ፣ ይህን ፌጅ አሜን ብላችሁ ስትቀበሉ፣ ባንተ ህይወት ላይ ሁን፣ በእንጭ ህይወት ላይ በዚህ አመታት መካከል የሄደባችሁ ምርኮ ወደ እናንተ ይመለስ፣ ያመለጠባችሁ በረከት ወደ እጃችሁ ይግባ። እናንተ የበላይ ስትሆኑ የተናደደው መንፈስ መንገዳችሁን ይለቃል። እናንተ የበላይ ስትሆን እናንተ የበላይ ስትሆን በእናንተ ጉዳይ ላይ በእናንተ ነገር ላይ ክፉ ያስበው ጠላት እየደከመ ይሄዳል። ወደኋላ እየተጎተተ ይመጣል። ስለዚህ ይነግርሃለሁ፣ በጸጋችሁ ላይ የቀና ሁሉ ይስማ፣ እናንተ የበላይ ናችሁ። በኢኮኖሚ የቀናው ይስማ፣ አንተ የበላይ ነህ። በበረከት የበላይ ነህ። በአገልግሎት የበላይ ነህ። ትዘምራለህ፣ የበላይ ነህ። ትሠሪያለሽ፣ የበላይ ነህ። የበታች አይደላችሁ፣ የበታች አይደላችሁ። ውሰዶ በጌታ በኢየሱስ የበላይ የሚያደርግ በረከት በላላችሁ ላይ አውቻለሁ። አያችሁ አንድ ጊዜ በዳዊት ቤትና በሳኦል ቤት ብዙ ዘመን ጦርነት ሆነ ይልና፣ የዳዊት ቤት ምን እያለ እየበረታ እየጨመረ እየበዛ ሲሄድ፣ የሳኦል ቤት ግን ምን ይሆን እየደከመ እየቀጨጨ አቅም እያጣ። አንድ ነገር እነግርሃለሁ፣ አንተ የበላይ ስትሆን ጠላት የበታች ይሆናል። አንተ የበላይ ስትሆን ያስጨነቀው የበታች ይሆናል። ያሳደደው የበታች ይሆናል። ዋጋ ሊያስከፍል የወጣው የበታች ይሆናል። ውሰድ በጌታ በኢየሱስ በዚህ ዓመት ያሳድዷል፣ አይደርሱም። ይቆፍራሉ ጉርጓድ፣ ላይ አትገባ ይጠምዳሉ ወጥመድ አይሴ ይሰበሰባሉ በንቴ ላይ ስብሰባቸው አይጸናም። እግዚአብሔር እንደዚህ ብሎኛል። በአንድ መንገድ የተመቱ የተሰበሰቡ በሰባት መንገድ ይበተናል። ከራያችሁ ላይ ይፈተኑ፣ ከጸጋችሁ ይፈተኑ፣ ከኢኮኖሚያችሁ ላይ ይፈተኑ፣ ከበረከታችሁ ላይ በኢየሱስም ይፈተኑ። አቡጃሎ እንደ እግዚአብሔር መልእክተኛ በዚህ አመት በልጠም የምትገኝበት አመት ተባርከ የምትሄድበት አመት ከፍ ብለ ለብዙዎች የምትርፍበት አመት። አንተ የበታች አይደለም። አንቺ የበታች አይደለሽም። እግዚአብሔር ተናግሮሻል። እግዚአብሔር ተናግሮላል። እግዚአብሔር ክዳን ገብቶላችኋል። ማልቤኒ ኮባራዳ ሴፕራዲያ ላፌንታ ሪቤዶቦሽፕሮቲላፌንታ ሪካታልቬኒ ማክሮቬዳንታ የበላይ ነህ አንተ፣ የበላይ ነሽ አንቺ። ሄሎ ስለዚህ ወገኖች የዳዊት ቤት እየበረታ ሲሄድ የሳኦል ቤት እየደከመ ሀሊሉያ ማቱሩቲ ካምባሩስ ፔኒላዳ ሼዳቦስ በዚህ ዓመት አንቺ እየበረታሽ ጠላት እየደከመ አንተ እየበረታ ክፎች እየደከሙ፣ በኢየሱስ ስም እንዲህ ብዬ እነግርሃለሁ። በጸጋችሁ የተነሳ ሁሉ ይደክማል። በሕልማችሁ የተነሳ ሁሉ ይደክማል። በራያችሁ ላይ የተነሳ ሁሉ ይደክማል። እናንተ ግን የበላይ እየጨመራችሁ፣ የበላይ እያገለግላችሁ፣ የበላይ እየጸለያችሁ፣ የበላይ እየሰበካችሁ የበላይ በኢየሱስ ስም ትሄዳላችሁ። አንዳንዶቻችሁ አሜን በምትሉ ቃል በእናንተ ላይ ሲሆን አያለሁ ነው። በዚህ ዓመት እግዚአብሔር አምላክ በአንዳንዶቻችሁ የ2017 አሜን በምትሉ ቃል የበላይ ሆነ ትቀጥላለች። አሜን በምትሉ ቃል የበላይ ሆነ ትዘልቃል። አሜን በምትለው ድምፅ የበላይ ሆነች ትሻገር ያለሽ ውሰጂ፣ በጌታ በኢየሱስም ውሰድ፣ በጌታ በኢየሱስም። በዚህ ቤጅ ላይ የምትሰሙ ሁሉ፣ ይህ ድምፅ የምትሰሙ ሁሉ በኢየሱስም ከዘርማን ዘሮች አልፋችሁ የበላይ ሆናችሁ፣ ከጓደኞች አልፋችሁ የበላይ ሆናችሁ። ስለዚህ ቁጥር አስራ ሶስት ላይ እንደዚህ ሲላ፣ ዛሬም ያዘዘውን የአምላክን የእግዚአብሔርን ትይዛ ሰምተህ ብትጠብቅ ብታደርግ፣ ዛሬም ካዘዙት ከእነዚህ ቃሎች ወደ ግራ ወደ ቀኝ ፈቀቅ ባትል፣ ታመልካቸው ዘንድ ሌላ አማልክት ባትከተል፣ እግዚአብሔር ራስ ያደርጋል እንጂ ጅራት አያደርግ አያቸው። ራስ ነህ አንተ፣ ክርስቶስን ይዘ ራስ ነሽ፣ ክርስቶስን ይዘ ራስ። ከዚህ በኋላ በኢየሱስም ጅራት አትሆንም። ሰፈር ላይ አትቀርም። አንተ ጋር ሰፈር የሚቀር ህልም የለም። አንቺ ጋር በሰፈር የሚቀር ህልም የለም። ውሰድ በጌታ በኢየሱስም ከሰፈራችሁ የሚያወጣ በቃ እግዚአብሔር አምላክ በዚህ ቃል እንተ ራስ ነሽ። አንቺ ራስ ነሽ። ቬሎዶሼዴቬኒ ካፕራዲ ላፍንታ ዞፕሮቬኒ ላትራዲ ላፍንታ በሎቬታስ ከዚህ በኋላ በኢየሱስም የሰጪነት መንፈስ በላይ ላይ አውጃለሁ። የበረከት መንፈስ በላይ ላችሁ ላይ አውጃለሁ። በጌታ በኢየሱስ የስኬት መንፈስ በላይ ላችሁ ላይ አውጃለሁ። አንተ ከዚህ በኋላ የበታች አይደለ። አንቺ ከዚህ በኋላ የበታች አይደለሽም። አሜን ብላችሁ ለምትቀበሉ ሁሉ በኢየሱስም ይሁንላችሁ ከዚህ በኋላ ለተቸገሩ ትሰጫለሽ፣ ለተቸገረው ትሰጣለህ በጌታ በኢየሱስ። ለምን አንተ የበላይ ነህ፣ ከሁኔታ የበላይ ነህ፣ ከምድራዊ ግራቪቲ የበላይ ነህ፣ ከሚታየው ነገር የበላይ ነህ። ስለዚህ በኢየሱስም ይሄ መንፈስ በላይ ላይ ይሁን፣ ይሄ መንፈስ በላይ ላችሁ ላይ ይሁን በኢየሱስም። ስለዚህ እንደዚህ ነው ሁልጊዜ ይላል፣ የበላይ ነህ እንጂ የበታች

ቤተሰብ እየተመኘ በእጁ ያልገባው ነገር በእጃችሁ ይግባ፣ በጌታ በኢየሱስ ስም ተመኝታችሁ፣ መቼ ነገር በእጄ ይሆናል? መቼ ነገር በእኔ ላይ ይሆናል? እየተባለ ነገር እንኳን ብኖር ዛሬ በኢየሱስ ስም አውጃለሁ፣ እንደ እግዚአብሔር መልእክተኛ ይሄ አመት ሳይዘጋ በአንተ ህይወት ላይ ይሆን፣ በአንቺ ህይወት ላይ ይሆን ቬሎዶሴምባራዲጋቦሴ አንተ የበላይ ነህ። አንቺ የበላይ ነሽ በጌታ በኢየሱስ ክርስቶስን የጠሉሽ ሁሉ ከዚህ በኋላ እስከሚፈልጉ ድረስ እግዚአብሔር የበላይ ያደርጋል። ዛሬ የሆነ ነገር ያጣችሁ ሰዎች አንድ ሰባር ዜናልህ። በዚህ ዓመት ካመናችሁ በዚህ ቃል ትጨብጫለሽ፣ ትጨብጣለች። ማታርዲ ፓኖስ ኢየሱስ ክርስቶስ ለዘላለም ጌታ ነው። ሃሊ ሃሌሉያ። ኢየሱስ ያድናል። አሜን፣ አሜን፣ አሜን። የሰማነው ቃል ጌታ ይባርቅን። ክብር ለወደደን ለመረጠን ለናዝሬቱ ለኢየሱስ ይሁን። አብረን ከእኔ ጋር አጭር ጸሎት እንጸልያል። ከዚህ በኋላ በኢየሱስም እኔ የበላይ ነ እያገለገልኩ፣ የበላይ ነ እየጸለይኩ፣ የበላይ ነ እየዘመርኩ፣ የበላይ ነ እየነገድኩ፣ የበላይ ነ። ከዚህ በኋላ የበታች አልሆንም። የበታች የኔ አይደለም። ኪሳራ የኔ አይደለም። ጭንገፋ የኔ አይደለም። ማጣት የኔ አይደለም። ብቸኝነት የኔ አይደለም። ውርቀት የኔ አይደለም። ውርደት የኔ አይደለም። ያል አሁን ከኔ ጋር አብረን አንድ ጥቂት ደቂቃ እንጸልያለን። ማታር ዲቬኒ ካብሮቲ ላ ቬናስ ጸልያለሁ። በኢየሱስ ስምና ስልጣን በየትኛው በሽታ ውስጥ ያሉት፣ በግራ መጋባት ውስጥ ያሉት፣ በችግር ውስጥ ያሉት፣ በጭንቀት ውስጥ ያሉ በኢየሱስምና ስልጣን ጸልያለሁ። ኤችይ፣ ካንሰር፣ ኮላሊ፣ ደምግብ ጮቃ ተራራ ስም ያለው ስም የሌለው በሽታ፣ የወገብ ህመም፣ እንክንታሮት፣ ራስ ምታት፣ ቅዠት በኢየሱስም ከነሱ ላይ ከዘር ማንዘሮቻቸው ላይ ዛሬ ይነቀል። በኢየሱስም ዛሬ ይነቀል። በኢየሱስም ሆስፒታል ላይ በአልጋ ላይ እየተሰቃዩ ያለው በኢየሱስም እግራቸው ላይ ደም ስራቸው ላይ ተቆጥሮ ያዘው ደም ግፊት፣ ስኳር

በአሜሪካ፣ በኤዥያ፣ በእንግሊዝ፣ በዩኤስ በኢየሱስም በቤሩት፣ በጆርዳን፣ በኳይት በአረብ ያዩት እየተጨነቁ ያሉት በሰዎች ጓዳ ተስፋ እየቆረጡ ያሉት በኢየሱስም ከዚህ ቀን ጀምሮ መፈታት ይሁን። የበላይ መሆን ይሆናል። እርግማን ይሰበር። በሽታ ይመታ። የጨለማክን ዲፍረንስ። ማልቬዶ ሼዲካሙራዳ ሴባ ማራብራ ቫንታር ዳልቫኒካቦሳ ጸልያለሁ። በኢየሱስም በልብሳቸው የተሠራው በጤናቸው ላይ የተሠራው በነሱ ላይ የተሠራው የትኛው በናዝረቱ በኢየሱስም በናዝረቱ በኢየሱስም በናዝረቱ በኢየሱስም ነቂ ያለ በስማቸው ያለሁ በስማቸው እየተመተተ ያለው መተት በኢየሱስም በስጦታ የገባ በሽቶ የገባ በኢየሱስም ሰብር ያለሁ ሰብሬያለሁ። ሰብሬያለሁ። ሰብሬያለሁ። ሰብሬያለሁ። በናዝሬቱ በኢየሱስ ዛሬ ተሰብረዩ። ዛሬ ተሰብረዩ። ዛሬ ተሰብረዩ። ዛሬ ተሰብረዩ። ዛሬ ተሰብረዩ። ዛሬ ተሰብረዩ። ዛሬ ተሰብረዩ። በኢየሱስም በኢየሱስ እርግማን ሰብር ያለው ጨለማ ነቅያለሁ ያለው በሽታ ነቅ ያለው እርግማ ነቅ ያለው። እግዚአብሔር አምላክ ስለሰማኝ ተመስገን። ነፃ ስለወጡ አመሰግናለሁ። ክብር ሁሉ ላንተ ይሁን። እናመሰግናለን። አንተ ትልቅ ነህ። በኢየሱስም አሜን ብሎ ለሚቀበሉ ሁሉ ዛሬ በኢየሱስም የታምራት ቀን እንዲሆን ጸልያለሁ። ያለሁ ሆነባችሁ። አሜን ላላችሁ ሁሉ ሆኗል። ተፈጸመ ተፈጸመ። በኢየሱስም